ባለፈው ውፍረት እየተጨናነቁ ከዚም አልፎ ውፍረቶ ለበሽታ እየዳረገው ሲሆን ይህን ውፍረት ለማጥፋት ብዙ አማራጭ ተጠቅመው፣ ግን በጠበቁት ጊዜ ለውጥ አላመጡ ይሆን? ለዚህ ችግሮ በቀላል መንገድ መፍትሄ የሚሰጡትን ወደ ዘዊ ሜዲኬሽን ዋና ሐኪም ላገናኘሁት። በጣም አሪፍ ጥያቄ ነው ይዘሽ የመጣሽው። እውነት ነው። ክብደት በዚህ ዘመን በርካቶች የሚቸገሩበት የጤና ችግርም የአካል ችግርም የአእምሮም የመንፈስም የብዙ የስነልቦናን ጭምር ችግር እንደሆነ ችግሩም ሀገራዊ ብቻ ሳይሆን ዓለም አቀፋዊ ችግር እየሆነ እንደመጣ በደንብ እያስተዋልን ያለ ነው። እንግዲህ ክብደት የሚጨምርባቸው ምክንያቶች በተለይ በተለይ የሆድ ዙሪያ ውፍረት የሚጨምርባቸው አያሌ ምክንያቶች አሉ። ዞሮ ዞሮ በምንም ይጨምር በምንም አንድ ሰው ክብደት ጨመረበት ማለት በአንጻራዊነት ክብደት ይለያያል። እንግዲህ ብዙዎቻችን ስለ ክብደት ስናስብ በጣም ክብደት ብለን የምንለው 90 ኪሎ፣ 100 ኪሎ፣ 120 ኪሎ ሲመጣ ነው። ምናልባት አንዳንድ ጊዜ 60 ኪሎም ራሱ ከፍተኛ ክብደት ሆኖባቸው ለአንዳንድ ሰዎች እንደ ስኳር፣ ደም ግፊት፣ ኮሌስትሮል ከልክ ያለፈ ሌላ ሌላ የጤና ችግር የኩላሊትን ጨምሮ ሊያስከትሉባቸው ይችላል። እንደ አጠቃላይ ግን ክብደት ሲባል ምን ችግር ነው የሚያስከትለው ሲባል የሚያስከትላቸው ችግሮች በዋነኝነት የደም ቧንቧ ጥበት ማስከተል ነው። የደም ቧንቧ ጥበት ተከሰተ ማለት የደም ዝውውር ተስተጓጎለ ወይም በጣም ስለሆነ ማለት ነው። ይሄ የደም ቧንቧ ጥበት በተከሰተ ጊዜ ለሰውነታችን፣ በተለይ ለሜታቦሊክ ሂደቱ፣ ለምግብ እንሽርሽሪት ብሎም ለምግብ መቃጠል የሚመነጩ ሆርሞኖችና ኤንዛይሞች እና ልዩ ልዩ ፈሳሾች ወደ ከዋኝ አካላት ጉዞ ሲያደርጉ የደንባንቧ ስለሚጠባቸው ይታገቱና በሆነ ቦታ ላይ ይቆማሉ ማለት ነው። ከዚህ አንጻር ኢንሱሊን ሬዚስታንስ፣ ኢንዛይም ሬዚስታንስ፣ ሆርሞን ሬዚስታንስ፣ ልዩ ልዩ ፈሳሾች ሬዚስታንስ ይገጥማቸዋል። ሶ ሰውነታችን ምግብን በሚገባ አድቅቆ አልሞ አቃጥሎ ስራ ላይ ማዋል ያቅተውና የኢነርጂ ፍሰት ይስተጓጎላል። ይሄ ሲሆን የጤንነት መስተጓጎል ያጋጥማል ማለት ነው። ሶ ክብደት እንዳጠቃላይ ጥሩ አይደለም የሚባለው የደም ዝውውርን በጣም ደካማ በማድረግ ምክንያት ለልዩ ልዩ በሽታዎች የሚያጋልጥ በመሆኑ ነው። በዚህ ዘመን ከክብደት የተነሳ በርካቶች ለስኳር በሽታ፣ ለደም ግፊት በሽታ፣ ሌሎች ለመጥፎ ኮለስትሮል፣ ሌሎች ለልብ ህመም፣ ለኩላሊት ህመም፣ ለመራቢያ አካል ችግር፣ ለብዙ ችግሮች በጣም በርካቶች እየተዳረጉ ናቸው ያሉት። ይህን ለማስተካከል በርካቶቻችን ልዩ ልዩ ሙከራዎችን እናደርጋለን። ክብደታችንን ለማስተካከል ማለት ነውና ሙከራዎች ጥሩ ናቸው። ስፖርትን ጨምሮ መስራት በጣም አሪፍ ነው። ዳይትን ጨምሮ መስራት በጣም ጥሩ ነገር እንደሆነ ይመከራል። ነገር ግን ሳይንቲፊክ የሆነው ሪል ውጤታማ የሚያደርገው በርካቶች ለስድስት ወር፣ ለአንድ ዓመት፣ ለስምንት ወር፣ ለአራት ወር ይሞክሩና የሆነ ነገር ግን ስቲል እዛው ክብደት ላይ ናቸው ያሉት። እኛ ግን እንደዚ ሜዲኬሽን አሁን ላይ በጣም ሳይንሳዊ የሆነ ግኝት ተከትለን በርካቶች የሚመጥናቸውን ክብደት አምጥተው እንደዚሁም ጤናቸውን አስተካክለው የሚኖሩበትን መንገድ በሚገባ አግኝተናል። ያንንም እያደረግን ያለ ነው ማለት ነው። ይሄ በምን መልኩ ነው ካላችሁ፣ መንገዱ ምንድን ነው መሰላችሁ በተለይ አመጋገብን ከእንቅስቃሴ ጋር አያይዞ በሶስተኛ ደረጃ እንደዚህ አይነት ከእጽዋት የተዘጋጀ ሀርባል የሆነ መቶ ፐርሰንት ናቹራል የሆነ ማጽጃን፣ የስብ ማጽጃን፣ የስኳር ማጽጃን፣ መርዛማ ውህዶችን በሰውነታችን ውስጥ ማጽጃን በመጠቀም ቆሽታችን፣ ኩላሊታችን፣ ልባችን፣ የደም ቧንቧዎቻችን ዲቶክስ ሆነው በሚገባ ስራዎቻቸውን ሰርተው ጥሩ የደም ዝውውር እንዲኖረን ማብቃት ነው። ይህን የምናደርግበት ምክንያት ምንድን ነው? የዚህ ፋክሽን ካላችሁ ክብደትን ማውረድን ጨምሮ ጤናን የመመለስ አቅሙ ይሄ የእጽዋት ሻይ አንደኛ የተመገብነው ምግብ በፍጥነት ከጨጓራና ከአንጀት ወደ ደም ቧንቧ ስኳሪን ይዞ እንዳይጎርፍ ማዘግየት ነው ስራው አንዱ ማዘግየት ነው። ሁለተኛው የማዘግየት ስራ እንደዚሁ አንጀት ውስጥ የተፈጠረውን ስኳር በአጠቃላይ ምን ማድረግ ነው አሁንም እንዳልኳችሁ ማዘግየት ነው ሌላኛው ስራው ቆሽትን ማነቃቃት ነው ቆሽት በጣም ከተነቃቃች ኢንሱሊን ታመነጫለች ኢንሱሊን በፍጥነት ወደ ደም ቧንቧ ገብቶ ስኳራችሁን እንዳቃጠልላችሁ ማድረግ ነው ስለዚህ ምን ሆነ ማለት ነው? ካሎሪ አቃጠላችሁ ማለት ነው። ክብደት መቀነስ ማለት ካሎሪ ማቃጠል፣ ኢንሱሊን በፍጥነት መነጨላችሁ ማለት ካሎሪን አቃጠላችሁ ማለት ነው። ሌላው ኢንሱሊን ሴንሲቲቪቲ መጨመር ነው። ምን ማለት ነው? ሴሎቻችሁ ኢንሱሊን ጠም እንደሆኑ ማዘጋጀት ነው፣ ማነቃቃት ነው። ይሄ ሻይ ስራው ማለት ነው። ስለዚህ ኢንሱሊን ወደ ሰውነታችሁ ይጓዛል። ቅድም ባለው ቀስቃሽነት የተጓዘው ኢንሱሊን ደግሞ በፍጥነት ወደ ሴሎቻችሁ ገብቶ ስኳሩን ሜታቦላይዝ እንዳደርገው ሴሎቻችሁ እንዲጠቀሙበት ማዘጋጀት ነው ማለት ነው። ከዛ በመጨረሻ ምንድን ነው የሚያደርገው ካላችሁ አጠቃላይ ቅድም እንደነገርኳችሁ ሰውነታችሁ ውስጥ ያሉ መርዛማ ውህዶችን፣ መርዛማ ውህድ ሲባል ኦክስጅንን የምናስገባውን ኦክስጅን የሚሻሙ ልዩ ልዩ መርዛማ ቁሶች እነሱ አሉ ኦክሳይድ ይፈጥራሉ። ልዩ ልዩ ኦክሳይዶች፣ እነዛን ምን ማድረግ ነው ማለት ነው? እነሱን ማጽዳት ነው። ማጽዳት ሲባል እዚህ ሻይ ውስጥ ያሉ ልዩ ልዩ ሰብስታንሶች ከእነኛ መራዥ ቁሶች ጋር እንድዋሃዱ ያደርጋሉ። ከዛ ፍሪ የሆነ ኦክስጅን በደማችሁ ውስጥ እንድዘዋወርና ያ ፍሬ ኦክስጅን በደንብ በስቶላችሁ ምግቡን እንዳቃጠልላችሁ ያደርግ ምግብ ከተቃጠለ አሁን ክብደታችሁ ተስተካከለ ማለት ነው። ምግቡ ከተቃጠለ ስኳራችሁ ተስተካከለ ማለት ነው። ምግቡ ከተቃጠለ ደማችሁ ቀጠነ ማለት ነው። ስለዚህ ግፊት ይስተካከላል ማለት ነው። ጥሩ የደም ዝውውር ይኖራል ማለት ነው። በቂ የደም ዝውውር ኖረ ማለት ኩላሊታችሁ በደንብ አድርጋ ፋንክሽን ማድረግ ትችላለች። ልባችሁ ትሰራለች። ጨጓራችሁ፣ አንጀታችሁ፣ ሀሞታችሁ ሁሉም የሰውነት አካሎቻችሁ በሚገባ ይሰራሉ። ሶ በርካቶች ክብደትን ለመቀነስ ልዩ ልዩ ሜካኒዝም ተጠቅመው ስኳርን፣ ግፊትን ለማስተካከል ሜካኒዝም ተጠቅመው ያልቻሉ ከሆነ ወደዚህ ሜዲኬሽን ሲመጡ በዚህ መልኩ ነው እኔ ራሴ እንግዲህ ስኳሬን አስተካክዬ ደምግፊቴን አስተካክዬ ዛሬ በጤንነት እየኖርኩ ነው ያለሁት። እንግዲህ ዞ ሜዲኬሽንን በዚህ መልኩ ቢጠቀሙ ሰዎች አሁን ያልኳቸውን መፍትሄዎች በሚገባ ያገኛሉ። ይጠቀሙ፣ እሺ። ሰፋ ላለ ማብራሪያ አመሰግናለሁ ዶክተር። ተመልካቾቻችን ይህን የእጽዋት ሻይ ተጠቅመው የተሟላ ጤንነትን እንደሚጠብቁ ተስፋ እናደርጋለን። ሁልጊዜም የተሟላ ጤንነትዎን ለመጠበቅ ዘ ሜዲኬሽንን ምርጫ ያድርጉ። አድራሻችን መገናኛ ርቱ ህንፃ መደዳ የሚገኘው ሲቲ ሞል ላይ አምስተኛ ፎቅ ወይም በስልክ ቁጥር 0956818283 አሊያም 0956400040 ዞሚ ሜዲኬሽን